ቤታችን መድኃኒታችን ኢየሱስ ክርስቶስ ኪነሳ ድረስ ምግብ አልቀምስም ብለው እንደ እንደተናገሩ የሞቱን ነገር እያሰብን በመቃብር ሆኖ እኔ ምግብ አልበላን በማለት ትንሰሆንም እያሰቡ ይጾሙታል፣ ያከፍሉታል። ተደብቀን ነበርን እና ሊነጋጋ 9 ሰዓት ሁድ ሊሆን ጊዜ ራብኛ አቃቴ ሌላ ጊዜ ትዝ የማይላችሁ ምግብ ፊታችሁ ላይ ይመጣል። እየተሰራ ኩ አይደለም ግን ጽናትን፣ ትግስትን ለአምላክ መታመንን የሚጠይቅ ነገር ስለሆነ ስለ አክፋይ ሲነሳ ጉልባን አብሮ ይነሳልን። ጉልባን ለመብላት እንጓጓለን። ሁል ጊዜ በዛ ሰዓት ላይ በመንገድ ላይ በበረሃ ላይ በነበሩበት ሰዓት ላይ ቶሎ የሚደርስ ምግብ ሲፈልጉ ከእያንዳንዷ የጅራፍ ግርፋት፣ አንስቶ እስከ ውሃ መጠማቱ የተከፈለልን ዋጋ ቀላል አይደለም።